መጻሕፍቱ በራሳቸው የሚጣሉ ይመስላሉ። ቃላቶቹ መመራን ግን ያስታርቋቸዋል። ከዚያም ደግሞ ከልቦና ምክንያቱም ልቦና የሰዎች ዜና ሃይምሮ ዕውቀት፣ ክፉና በጎን ለይተን የምናውቅበት ዕውቀት ተሰጥቶናል። ስለዚህ ሰው ከመጽሐፉ ይመረምራል ከመመራንም ይመረምራል፣ ይረዳል፣ ይጠይቃል። ከዚያም ደግሞ በልቦናው ይመረምራል፣ ክፉና በጎን ይለያል። ስለዚህ እግዚአብሔር የሚወደውን ነገር መያዝ ለእኛ ለእግዚአብሔር ተገቢ ነው እንደሱ ከር ከተጓዝ ሁሉ ነገር ቀና ስለሚሆንልን ማለት ነው። በዚህ ምድር ላይ ዛሬ ዓለምን ስታይወት እጅግ ወጣ ውረድ የበዛባት ሐዘን የበዛባት ልቆ ልብስ የበዛባት ዓለምን አለች። ለምን ብለን ስናይ የሰው ፈቃድና የእግዚአብሔር ፈቃድ ምንም ሊገናኝ አልችል። የሰው ልጅ በራሱ ፈቃድ ታይደ ጓዘ ቅድም እንዳልኳቸው ጣውረድ ይበዛበት ነው። ስለዚህ መጽሐፍት የሚሉትን ነገር አይትም በመጽሐፍት ቃል በመምህራን ትምህርት ሁላችን አይተን መንገዳችን አስተካክለን መኖር መጓዝ ያስፈልጋል። አምላካችን እግዚአብሔር እስከ ሜጥራን ድረስ ዘሰናይ ክፉን ትታችሁ በጎን ያዙ፣ ክፉን ትታችሁ በጎን ያዙ። በጎ ነገር እግዚአብሔርንም ሰውንም የሚያስደስት የሕሊና እረፍትም የሚሰጥ ስንወጣ ስንገባን፣ በጎ ስራ የሰራ ሰው ህሊናው ያርፋል። ሰቀቀን የለበትም፣ ሲወጣ ሲገባ አይረበሽም። ክፉ ስራ የሰራ ሰው ግን ረፈታል ወዘዝግ የሐሰቱን ትታችሁ እውነቱን ያዙ። ወደ ፍጹም የወጣኒነቱን ትታችሁ ፍጹሙን ያዙ። ፍቅራችሁ ያለ ግብዝነት የሆነ ፍቅራችሁንስ? ብዝነት የተሞላበት አስመሳይነት የተሞላበት ወይስ እውነት ፍቅር ነው? የእግዚአብሔር ልጆች አሁን እግዚአብሔር የሚወደውን መርምሩ ሲባል ትልቁ ነገር ፍቅር ነው። አምላክን ሰው እንዲሆን ያደረገ ፍቅር ሳብለ ወዳ እያልመኖሩ ከድርናው ከአምላክነት ባይድ ወደ ሰው ልጅ ባይድ እየሳበው

እኛስ ፍቅራችን ምን አይነት ፍቅር ነው ያለው? የእግዚአብሔር ልጆች እውነተኛ ፍቅር አለን ወይ? አሁን እግዚአብሔር የሚወደው ነገር ካላደረግ ጓዳን በረከትም አይለወንም። ፍጻሜያችንም ላመ ይችላል። እግዚአብሔር ሁልጊዜ የሚነግረን የሚያስተምረን እንደሱ ፈቃድ እሱ የሚወደውን ነገር እንድናደርግ ነው። ስለዚህ ግብዝነት የሌለበት ፍቅር፣ አስመሳይነት የሌለበት ፍቅር ያስፈልጋል በእግዚአብሔር ፊት ሳይነት የበዛበት ፍቅር ነው። በመስሪያ ቤቱ በየትኛውም ስታዩ ፍቅር ካንገት በላይ ነው። ጊዜ ሲያገኝ ጉድጓድ ቆፍሮ ይጥለዋል፣ ይጥላል። ስለዚህ እኛ ክርስቲያኖች ግብስነት የሌለው ፍቅር፣ አስመሳይነት የሌለው ፍቅር፣ እውነተኛ ፍቅር ልንፋቀር ንጓድ ያስሆኑ ይህ ነው ሚነገር ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙር ሲጽፍለት በምራፍ አንድ አንደኛ ጢሞቴዎስ ምራፍ አንድ ቁጥር አምስት ላይ እንዲህ ይላል የትእዛዝ ፍጻሜ ግን በንጹሕ ልቡና በመልካም ተባይ ጥርጥር የሌለበት እምነት መፋቀር ነው።

እኛን እንድንወርቅ የሚያደርጉ ነገር ግን እግዚአብሔር የሚወደው ስራ የሚሰራ በንጹህ ልብ የሚያመልክ ጥርጥር በሌለበት እምነት የሚያመልክ እሱ እግዚአብሔር ደገፋ ይሆናል። ሰይጣን ቅፈት ሊያዘጋጁ ይችላል። ክፉ ሰዎች የሰይጣን መገለጫዎችን ቅፈት ሊያዘጋጁ ይችላሉ። ግን እግዚአብሔር ደገፋ ይሆናል። ለማን በንጹህ ልብ ለሚያመልኩ፣ እንደ እግዚአብሔር ፈቃድ ለሚኖሩ እግዚአብሔር ይቀጥ እግዚአብሔር ልጆች ዛሬ ብዙ ሰዎች እንቅፋት ለአንዱ እንቅፋት ይሆናሉ፣ ይጥለዋል። አንዱ ያገኛል፣ ገንዘብ ያገኛል፣ ሀብት ያገኛል፣ ብዙ ነገር ጊዜው ና ረት ያለው ከወንድማችን ከታችን ጋር እዚህም ክፉን ታቹ በጎንያ ከክፉ ራቁ ተጋሱ ሙኪ ከክፉ ራቁ በጎን ተከተም ያዙ እግዚአብሔርን የሚወደውን መርምሩ እግዚአብሔር የሚወደው ክፉ መራቅ ነው ከክፉ መራቅ ክፉ ማለት እንግዲህ እንደማታውቁ በብዙ መልኩ የሚገለጽ ነው የሰው ልጆችን ደስታ የሚያጠፍ የሰው ልጆችን በህይወቱ የሚያጠንክ ክፉ ነገር አለ ከሱ ራቁ የማይጠቅም ነገር። መልካሙ ተከተሉ፣ እሱን ያዙ፣ እሱ ለእናንተ ይጠቅማል። ክፉ የሰይጣን ስራ ነው፣ የዲያብሎ ስራ ነው። ክፉ ክደት ነው፣ ክፉ መለያየት ነው፣ ክፉ ጥላቻ ነው፣ ክፉ ቂም በቀል ነው፣ ክፉ ዝሙት ነው። ከዚህ ራቁ፣ መልካም ነገር ያዙ፣ አንድነትን ያዙ፣ እግዚአብሔርን ተከተሉ። በንጹሐን ምፋለኩ ይህን የለን አነሳ። ይህን ካደረግ እግዚአብሔር የሚወደውን ነገር እያደረግ ነው ማለት ነው። ስለዚህ እግዚአብሔር ወድ ሁል ጊዜ እግዚአብሔር የሚወደውን ነገር ለይቶ ማወቅ ያስፈልጋል። በእርግጥ እኛ ጊዜ እየተማርን ቀርቶ የሰው ልጅ ብዙ ነገሮች እንዘረዝራለን። ከባድ ነገር ያወቅነው፣ የምንናገረው፣ የምንሰማው፣ የምናስተምረው፣ የምንማረው መኖር ለእኛ ፈታኝ ሰ ስለዚህ እግዚአብሔር እግዚአብሔር ዳዊት 33 4 ምክንያቱም እንቅስቃሴ አባቶቻችን ዝመተቁጭ አሉ ይሄን ቁም የማሰሉ ምንድን ነው ትርፋችን? ትርፉ ምንድን ነው? ከዚህ ማንሻታችን ከሞት ቤታችን መተነዚህ መቆማችን፣ መቀመጣችን ትርፉ ምንድን ነው? ትርፋችን ለረከተ ትርፋችን ለመንግስቱ መዘጋጀት ነው። ስለዚህ ትርፋችን ይሄ ከሆነ እግዚአብሔር የሚወደውን ነገር ለማድረግ ከክፉ መሻት መልካም ነገር ማድረግ ይጠበቅበታል። ዛሬ መልካም ነው እግዚአብሔር በባይኑ መልካም፣ እግዚአብሔር በባይኑ ፍቅር ነው። ፍቅር የሆነውን አምላክ ለማምለክ ፍቅር ያስፈልጋል። መልካም የሆነውን አምላክ ለማምለክ መልካም ያስፈልጋል። ግን ዛሬ የኛ ጉዞ መልካምነት የተሞላበት ነው። ከክፉ ነገር ሸሽተናል። እግዚአብሔር ልኮች እንገዳችን እያየ ራሳችን በቃሉ እየመዘን ራሳችንና ጉዞአችን በቃሉ እያየን እያየ እየማንም እያል ራሳችን እየጠየቅን ራሳችን እየወቀስን ራሳችን እየጠየቅን ከመጣ

ለታመቀው ወለዚያ ጽሎ ባለቂ እግዚአብሔር የምትወዱ እግዚአብሔር ስለዚህ እግዚአብሔር የሚወደውን መርምሩ ሲባል ክፉና በጎን ለይቶ ማወቅ ግዴታ ነው። ያን ስናውቅ በዚህ ኢሳይያስ ምዕራፍ አምስት ቁጥር ሃያ ላይ የሚገርም ቃል እናገኛለን። ክፉን መልካም መልካምን ክፉ ለሚሉ ወቸው ክፉን መልካም መልካምን ክፉ ነው የሚሉ ክፉን ነገር መልካም ነው ብለው የሚሰሩ፣ መልካም ነገር ነው ብለው የሚናገሩ፣ መልካምን ደግሞ ክፉ ነው የሚሉ ዛሬ አለም ይመስላል። ክፉ መልካም የሆነበት፣ መልካም ነገር የሆነበት ዘመን ደርሰናል።

እግዚአብሔር ልጆች ጨለማና ብርሃን አንድነት አላችሁ ነው አላችሁ የላችሁ ነው። ጨለማ ዲያብሎስ ነው፣ ብርሃን እግዚአብሔር ነው። ጨለማ ጨለማ ድንቁርና አለማወቅ ነው፣ ብርሃን እውቀት ነው። ጨለማ ኃጢያት ነው፣ ብርሃን ጽርቅ ነው። ጽርቅና ኃጢያት አንድነት አላችሁ። አለማወቅና እውቀት አንድነት አላችሁ። ጨለማ ክህደት አለማመን ነው፣ ብርሃን እምነት ነው። እግዚአብሔርን አውቁ

ጨለማ ደግሞ ብያቸው በክደት ውስጥ ዘር ማግኘት አይቻለም። ጨለማ ጥላቸው በጥላቸውም ዘር ማግኘት አይቻለም። ጨለማ መለያየት ነው። በመለያየት ውስጥ ዘር ማግኘት አይቻለም። ስለዚህ እኛ እንደ ክርስቲያን እንደ አማኝ የዘላለም የወትን ተስፋ እንደሚያደርግ እንደ እግዚአብሔር ልጅ ከጨለማ ከማንኛውም የጨለማ ስራወትን በብራን የሚመለሰሱ በውቀት በእውቀት በእምነት በንጽና በቅድስና በፍቅር ልንመላለስ ያስወዳል። ጣፋጩን መራራ መራራን ጣፋጭ ለሚያደርጉ ወይ ሆላችሁ። ጣፋጩን መራራ የእግዚአብሔርን ቃል ጣፋጭ መራራ ለሚያደርጉ፣ ፍቅርን ጣፋጭ በጸብ መራራ ለሚቀይሩ፣ አንድነት ጣፋጭ በመለያየት መራራ ለሚቀይሩ፣ የዘር መራራ ለሚ ለሚዘሩ ለእነሱ ወዮላችሁ። የእግዚአብሔር ልጆች እግዚአብሔር ይናገራል፣ ያስተምራል ይህ መካል ብሎ ብሎ እግዚአብሔር እጁን ያነሳል። ዛሬ ባለም ላይ የእግዚአብሔር እክሽ ምክንያቱም እግዚአብሔር ገጽ ምረት አለው ገጽ ማት አለው። ለእነ ሰናክሬምና በእነ ሰናክሬም ገጽ ምረቱና ገጽ ማቱ ታይቷል። በእነ ሰናክሬም በኩል ማታ ደስታ ነበር። እስራኤላውያንን በእጃቸው ጭብጥ አድርገው፣ በእግራቸው ግጥ አድርገው ለመግዛት ብዙ ሰራዊት አስከትሎ መጣ። ብዙ ሰራዊት በእነ ሰናክሬም ሰፈር ደግሞ ማታ ሰፍሮ ነበር። በነካ በነስካስ ጩኸት ነበር፣ ልቅሶ ነበር። በምሴት ደምስ ታል የጩኸት ድምፅ የልቅሶ ድምፅ ይሰማ ነበር። በነስ ያሰፍ ወጻፍሳ ሲነ ሲነጋገር ያ ጨለማ ሲያልፍ ግን ደስታ ነበር። የቤት እግዚአብሔር ስራ ተገለጠ፣ ታሪክ ተቀየረ። ማታ ሲያለብሱ ሲጮው የነበሩት ከኔ እጅ ማን ያድናችኋል እያለ ሲዝት የነበሩ ስራ ግን ሰራዊቱ እንዳሽና ረግፎ ሲያድን

ዛሬ ለክፋት ጥበበኛ ብዙ ነው። ለክፋት ዛሬ ለክፋት ዛሬ ደም ጎርፍ የሚጎርፍባት ለክፋት ጥበበኛ ሆኖ ሰዎች እኮ መሳሪያው እኮ የሰው ልጅ እነዚህ ነገሮች ሁሉ ሰው በጣም ከባድ ነው። ስለዚህ ለክፋት ጥበበኛ እንዳልሆነ ለክፋት ጥበበኛ ላልሆኑ ወዮላቸው። ዛሬ በክፋት ጥበበኛው ብዙ ነው። የእግዚአብሔር ልጆች እኛ ገመልካቀ ጥበበኛ ነው። ጥበብ በእግዚአብሔር ቤት ተገኝቶ መማር ጥበብ፣ ንስሐ መግባት ጥበብ፣ በፍቅር መመላለስ ጥበብ፣ አዳኝን እግዚአብሔር ማወቅ ጥበብ ከእግዚአብሔር ሚየት ኑሮ በዝማሬ ዘር ማምለክ በቅድስና ዘር ማምለት ቅዳሴውን ማስቀደስ

ምራፍ አራት ቁጥር 14 ላይ ወደ ኋላ ስትመለከቱ ሚገርም ነገር ታገኛላችሁ። ይህን ቃል ብታነሳ ነው ኢየሩሳሌም ሆይ ትድኚ ዘንድ ልብስ ልብሽን ከክፉ ነገር ጠቢ። ይስማችሁ ኢየሩሳሌም ሆይ በምስሊ ትድኚ ዘንድ ልብሽን ከክፉ ነገር ጠቢ። ኢየሩሳሌም ወይ ኢየሩሳሌም በአገሪቱ ሰዎች መናገር አገሪቱ መንግስት ታረጋለ ይቺ ምድር ኢትዮጵያ ነው ያለች። ምድሪቱ ምን አደረገች? ምድሪቱ ማችን አለች። ክፉንም ደጉንም ዘንድ አማሪውን ካዩን ዘንድ እውነተኛውን ማሰደኛውን ዘንድ ምድር ምን አደረገች? በሀገሪቱ ሶክ መናገር ነው። ልብሽን ከፉ ነገር ጠቢ። ልብ ይታጠባል። የዛብ ልጆች የቆሸሸን ይታጠባል። በምን ነው ይታጠባል? ልብሽን ከፉ ነገር